በቅርቡ የሞት ፍርድ የተወሰነባቸው ሰዎች በቪዲዮ ማስረጃ ወጥተዋል የሞት ፍርዱ ሲወሰንባቸው የነበራቸው ሪያክሽንም በሚዲያ እጅግ በጣም መነጋገሪያ ሆኗል ቪዲዮአቸውን የማሳያችሁ ይሆናል ተወዳጁ ቲክቶከር ወይም ኢንፍሉንሰር አዶኒ አዶናይ ከካናዳ መጥቶ ማን ያዘዋል ፖድካስት ላይ ባደረገው ንግግር ቴዲ አፍሮ በቀጥታ ቪዲዮ ኮል ደውሎ እንዳወራው ተናግሯል ስለሱ መረጃ ሰጣችኋለሁ እንደ ህዝብ አብደናል እንዴ ጨርቃችንን አልጣልንም እንጂ የእውነት አብደናል የሚያስብል ቪዲዮ እጅግ በጣም መነጋገሪያ ሆኗል ኢቤስ ሲሾ ላይ የቀረበ እነዚህንና ሌሎች አስቂኝ አዝናኝ መረጃዎች እየ ተመልሼ መጥቻ፣ ያለው ሰላም ለእናንተ ይኸው፣ እንደምን አላችሁልኝ? መለይ ፌዳው። እንደተለመደው በቀጥታ ወደ መረጃዎቹ እንለፍ።

የድሮ አራዳ የአሁኑ አራዳ ቋንቋ አልገባው ሲለው ማለት ነው። ያው የኛ አሁን የምንጠቀሙ ቋንቋ በሙሉ ለአባቶቻችን አዲስ ነው፣ እንግዳ ነው እና ምን ማለት ነው ትርጉሙን ይጠይቃሉ። በጣም ልዩነታችን ሩቅ ነው። በጣም እድል አንድ ጊዜ ነው

አሰባችሁታል። በጠዋት ባለመውጣቷ ምክንያት አመልጧታል። ባሱ ባሱ። ስላመለጣት ከሞት ተርፋለች። እሱ ግን እንድትሞት እድሉ አመለጣት ብሎ ያብዳል ማለት ነው። ከባድ ነው። በስማ ሙል አይዲያ ትጠላላችሁ፣ ነው የምላችሁ። በከተማ ውስጥ ምን አይነት እንሰሳ ልታይ ትችያለሽ?

እንቺ ማን ነው እንቺ ማለት ያማ ቤት በኩል ምንድን ነው? እንደዚህ አይን የሚያቃጥል ዘፈን መስፈር አይኔን ያቃጠለኝ። አይኔ ግን ደስ ትላለች። እንደዚህ ደግሞ ገለልተኛ ሆነን ደግሞ ስናየው ደስ የምትል ቀይጅኒ ከኔ ከሆነ ብዬ ግጥሞቹንም ቀስ ብዬ ላዳምጣቸው ሞከርኩ። ምንም ሊገጥሙልኝ አልቻሉ። ሰጠሁት ዋርኒንግ መዋኘሻችን አትግባ ብዬ ከገንዳው

በድሬል ነበር ሁለት ነው ነው አሁን እቺ ዘፈንኩ ነው የምትለው። በማርያም እኔ አንዳንድ ሰዎች በቃ ድፍረታችሁ ማለት ነው፣ በጣም ሲበዛ ደፋር በቃ። ትልቁ ስህተቱ እኮ መስፈንሻር ለመለቀቁ ነው ብሏል። እኛ ማየታችን እኮ ነው ትልቁ ስህተቱ። ጥበብ ጠርታይ ኖት ያለሽ አንቺም፣ ነገ ኢንተርቪው ስትጠሪ ታዲያ እንዲህ አይነት ዘፋኞች እየመጡ እንደ ህዝብ ብናብ ሊፈረድብና? አሁን እኮ እንደ ህዝብ ነው ያበድነው። ጋይስ ተመልከቱ፣ እንግዲህ አሁን ማሳያችሁን ቪዲዮ ጨርቃችንን መጣል እንጂ የቀረን አብደናል፣ በቃ ከግንባሩ በታች ሁለት አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምንድን ነው? ጤነኛ ነው አላስብም። ጤነኛ ነው ብላ አታስብ። አ በመጀመሪያ ደረጃ ሰውየውን በትክክል አየዋለሁ፣ ከዛ የሚፈልገውን ነገር ጠይቀዋለሁ። መደንገጅ ተረክታ፣ አ ያው ደንግጬ ስቃለሁ፣ ከዛ እሮጣለሁ።

እስቃለው ከዛ ሮጣ ከግንባሩ በታች ሁለት አይን ያል፣ ከግንባር በታች አይደል አይን። ጥያቄውን በደንብ ስለማንሰማ ለምን የለንም። ናውዘናል፣ በቃ በኑሮ ውድነቱ ናውዘናል። 575 የአሜሪካን ዶላር እዳለባችሁ ተብለናል፣ ናውዘናል። በጣም ብዙ የሚያናውዙ ነገሮች ስላሉ አሁን ቀጥታ ጥያቄ ተጠይቀን ማለት ነው። ምን መልሰው መልስ፣ ተቃራኒ ምን ያህል ነው። እንደ ህዝብ ያበር ነው። ግን ጋይስ፣ ጨርቅ መጣል ነው እንጂ የቀረን እኮ የለንም እኮ። ሌላም ጥያቄ በጣም ይዚ ይጠየቃሉ። አስተውላችሁ ስሙ። ግን ያው ገረማለሁ፣ አየዋለሁ ትገረማለ እሁድን በይቤስ ላይ እንታወቃለን የሚለውን ፕሮግራም ማነው የሚያቀርበው? ሴይፉ አንድ ሰው የዝሆንን ምስል ብናሸክመው ምን ይሆናል? ሽ መሸከም አይችልም። ዝሆን ግዙፍ፣ ሰው ግዙፍ። ሰው ነው አላለም ግን ዝሆን እኮ። የዝሆንን ምስል ነው ያለው። የዝሆንን ምስል ብናስሸክመው፣ ዝሆንን እኮ አላለም። የዝሆንን ምስል ስዕሉን፣ ፖስተሩንም አለ። ከአንሰማ ምጋይስ የለንም የለንም በራሳችን ዛቢያ ላይ እየተሽከረከርን ነው ያለነው። ከልባችን አንሰማም፣ ከልባችን አናወራም፣ ከልባችን አናደምጥም። በቃ የለንም የለን፣ እየተንሳፈፍን ነው ያለነው። እንደ ህዝብ ብዙ ስለሆነ መሸከም አይችልም። እንዴ ይከብዳል፣ በጣም ይከብዳል። አዎ፣ በጣም አይችልም፣ አይችልም። እንዴ በጣም ከባድ ነው እኮ ይከብዳል። አዎ። አየርና ውሃ ምን አይነት ቀለም አላቸው? የራሳቸው ቀለም፣ ውሃ ውሃ ቀለም አለ፣ አለ። አየር አየር ደግን ቀለም አለ። ያን ፍቅር ምናችን ነው የሚይዘው? መጀመሪያ አይናችንን ከዛ ልባችን ነ አለባበስ እና ኤክስተርናል ቁንጅና ይህም ፍቅር አይን አይን ከኪሳራ የምናፈርፏቸው ነገሮች የሚለው መጽሐፍ ባይሸጥ ደራሲው ምን ከሰረ ይባላል። መጽሐፉ ባይሸጥ እንደኔ እንደኔ ሁለተኛ ምዕራፍ ላይም ኪሳራ ውስጥ ይወድቃል፣ እውቀቱ አስተማሪ ስለሆነ ዶሮ የቤት እንስሳ ነው የምትባለው? ወይስ የምንድን ነው የምትባለው? ዶሮ የቤት እንስሳ ነች። የቤት እንስሳ ነች። ዶሮ ወፍስ? ወፍ የዱር የዱር ዶሮ የቤት እንስሳ ነው። እንደኛ ነው፣ እንደኔ እንደዛ ነው። እሺ፣ ወፍስ? ወፍ የው አራት እንስሳ ነው። በግ ምናምን መሰለኝ የቤት እንስሳ እንደ ሕዝብ አልጨለልንም ትላላችሁ ታዲያ። አሁንስ ምን ትላለህ? እንደ ሕዝብ ነው የለለነው። እና እዳችሁን ክፈሉ። እዳጭ ባይዞ እዳስ ሲከመር ያጨልላል እና አምስት መቶ ሰባ አምስት የአሜሪካን ዶላር ክፈሉ። አንዷ በቀደምም ብላለች ኮመንት ስር እኔ ሲጀመር ኢትዮጵያ ያለውም ብላለች መሽኖሬ ኖሬበት ነው፣ ዳም ከፍለው ነው በስደት የተሰቃየው። እዳ አለብሽ ትለኛለ እንደ መሌ ይብላኛለች። ለማንኛውም እኔ አይደለሁም ያልኩሽ፣ የተበደሩት አካላት ናቸው ያሉት። በነገራችሁ ላይ በዚህ ሳምንት ሌላኛው መነጋገሪያ የነበረው ጉዳይ የገዛ ልጇን ከእንጀራ አባቷ ጋር ሆና የገደለችዋ ሴት ናት። እንግዲህ በምስል ወጣለች። በምስል ፍርድ ቤት ቆመው ታይተዋል። ፍርድ ሲሰጥም ታይተዋል። በቀደም እንደዚሁ ዜናውን ነበር የነገርኳችሁ። ዛሬ ደግሞ በምስል የእነሱን ምስል ፍርድ ሲሰጣቸው ሲያሳዩ የነበረውን ሪያክሽን ላሳያችሁ። እንዲሁም ደግሞ የሟች ሕጻን ልጅ አባትም መጥቶ አስተያየት ሰጥቷል። እሱንም አሰምቻችሁ ተመልሰን ስንመጣ ሀሳብ አስተያየታችን እንሰጥበታል። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ እንግዲህ እቺ ከምስሉ ላይ የምታዩዋት ሕጻን ልጅ ለብቻ ማለት ነው ሟች ናት። እቺን ነው እንግዲህ ደፍሮ ቀጥቅጠው የገደሏት ማለት። የደፈራት ሰውዬው የሆነ ደፍሯት፣ ሚስጥሩ እንዳይወጣ ሴትዮዋ አብራ እናቷ፣ ሴትዮዋ ልበል እናቷ ለማለት ይከብዳል። ወላጅ እናት ሆና እንደዚህ የማድረግ ጉልበቱን እንዴ እንዴት አመጣችሁ? እቺ እናት ብዬ ለመጥራት ለኔ ስለሚከብደኝ ነው። እና እቺን አንድ ፍሬ ልጅ መድፈሩ ሳያንስ ቀጥቅጠው ደግሞ ገለዋታል፣ ሚስጥሩን ለመደበቅ ማለት። አሁን ካሜራ ፊት እስከርፍ ብትሸፋፈኝ ራስሽን ብትደብቂ ምን ትርጉም አለው? መጀመሪያ ነበር እንጂ መጥኖ መደቆስ ይላል ያገሬ ሰው መጀመሪያ ነበር እንጂ አጋልጠሽ ለህግ ብታቀርብ ይሄ ሁሉ ነገር አይመጣም። ጭራሽ ለህግ ማቅረብ ሲገባሽ ተባብረሽ አብረሽ ገለሻታልና ይዋት እሱ ነጭ ላብ ያላበው ነው የሞት ፍርድ ሲሰጥ እሷ ደግሞ ስትሸፋፈን። ይሁን ቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ህግ አንቀጽ 84 አንድ ሰ መሰረት እንዳንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። ሶስት ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 አመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 አንድ ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 59 እና 539 አንድ ሀ መሰረት በወንጀለኛ መቅጫ ስነስርት ቁጥር 1495 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። በሞት እንዲቀጡ ተወስኗል። በጣም ደስ የሚል ነው። የድሬዳዋ ፖሊስን፣ የድሬዳዋ ፍርድ ቤትን፣ የህግ አካላትን በሙሉ በዚህ አጋጣሚ እናመሰግናለን። ለሁሉም የኢትዮጵያ ክልሎች አርያ የሚሆን ውሳኔ ነው የወሰናችሁት። ወደ ተግባር ተለውጦ ደግሞ ለሌላው መማሪያ እንዲሆን ጻን ልጅ እየደፈረ እንደ ልብ የመንግስትን በጀት እየበላ የህዝብን በጀት እየበላ እስር ቤት እየተቀለበ ቁጭ ማለት የለበትም። በቃ አባቷም በዚህ አጋጣሚ ዘው ፍርድ ቤት ተገኝቶ አስተያየት ሰጥቷል። አባቷ ማለት የሟቹ ህጻን ልጅ አባት አመሰግናለሁ። እኔ ግርማ ብጋ ዝባላለሁ፣ የሟች የበአምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንጻር፣ በአባትም በህፃንም ከመሆኑ አንጻር፣ ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም እራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙትን ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር፣ ሌሎችም ጭምር፣ ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው፣ እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኑሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነው እና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ ወንጀለኞች ከህግ መሸሽ እንደማይችሉ ምንም ጊዜ ቢፈጅም፣ አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይህን ያየሁበት ቀን ነው ማለት እችላለሁ። የድሬዳዋ ፖሊስ ኮሚሽን አቃቢ ህግ ጽፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ስብስብነት አንጻር በጣም ስውር ቤት ውስጥም ከመፈጸሙ አንጻር ይህንን አጉልቶ አውጥቶ አሳይቶ በህግ አንጻር ተቀባይነት እንዲኖረው እና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ህግ ጽፈት ቤትን፣ ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን በአጠቃላይ ለመላው ኢትዮጵያውያን ይሄ ትልቅ ትልቅ ትልቅ ውጤት ነው ማለት እፈልጋለሁ። ከአባቷ እናቷን መርጣ ሂዳ እናቷ ጋር ለመኖር የወሰነችን ህፃን አስደፍሮ መግደል በጣም በጣም በጣም በጣም በጣም ለመቀበል የሚከብድ ነገር ነው። እናንተ በዚህ ዙሪያ የምትሰማችሁ ወደ ቀጣይ ቪዲዮ እንላፍ። አዎ እንዴ! በጣም ሲጀመር ምን ሆና ነው? ቆየች እኮ እንዴ! የምር ነው እንዴ? የምታሸኝ እያልኩ ነበር። ነግረውኛል። ኤክስትራው ነው እኔም የመጣሁት። እስካሁን ድረስ እየጠበቅኩ ነበር። በይኔ። አዎ አነ ፈልጋለሁ። በጣም በጣም በጣም አምሮኝ ነበር። ኤክስትራ እሺ። እኔ እሺ እንጂ እዚህ ቤት ቆንጆ ነው። ኤክስትራችሁ የገባችሁ ሰዎች ኮመንት አድርጉ። እኔ ህጄ ስለማላቅ አልገባኝም። ትላለ እንግዲህ ተወዳጁ ኢንፍሉዌንሰር አዶናይ ቴዲ አፍሮን በስልክ እንዳገኘው ተናግሯል። ማንያዘዋል ፖድካስት ላይ ቀርቦ ማለት ነው። እስኪ እንስማው። በጣም ነው የደነቀኝ ቪዲዮን እያየሁት ነበረ። እስኪ እንስማው።

በጣም የሚገርም ነው። በጣም በጣም ነው የደነቀኝ። እኔ እራሴ ፖድካስቱን እያየሁት ነበረ፣ እናንተ እንድትሰሙት ነው። ሰው እንግዲህ ምን ያህል ቴዲ ካልም ሰው እንደሆነ ጭምት እንደሆነ ዝም ብሎ ህይወቱን የሚኖር ማለት በቃ ፓወሩ ራሱ ዝምታው ነው የሚባል ሰው ነው ቴዲ። ኢኒዌይስ ግን ቴዲ ምን አይነት ካልም ሰው ቢሆን ነው በቃ እንደዚህ አዶኒ እንዳታቆም በርታ፣ በቃ የምትሰራቸው ኮንተንቶች ጥሩ ናቸው ብሎ አዶኒ ራሱ ተስፋ በቆረጠበት ሰዓት ተስፋ የሰጠው ቴዲን የበለጠ እንደወደው ነው ያረገኝ። ይሄ ኢንተርቪው ደግሞ የበለጠ ማለት ቴዲን በፊትም በጣም ወደዋል፣ አሁን ደግሞ የበለጠ እንደወደው ነው ያደረገኝ። ኤኒዌይስ ግን ቴዲ አፍሮ በጣም በጣም የሚለይሰው ሰው እንደሆነ በድጋሚ አረጋግጦልናል ማለት ነው። ናሚ ይቀበለኛል በነገራችን ላይ ልበለት እኔ አልቀበለ በነገራችን ላይ አንተ መናገር ፈልጌ አይደለም። በነገራችን ላይ አንተ መናገር ፈልጌ አይደለም። ተቀበለው ለምስካለ እኔ አስቀኛለሁ። ግን ሞረ እንትን የሚለውን ቢዘፍነው አሪፍ ነው፣ ድክምክም አለ ልቤ የሚለው

አዎ አዎ እውነት ጥበብ አልሞተችም፣ አልሞተችም፣ እውነት ጥበብ አለች። ወፌ ላላ ሰቅላ የፊጥኝ ነው የተገረተችው፣ ጃርነ አንጠለጠላችሁባት። ይሄ ቶች ነው አረ ሙዚቃዎች አምላክ እንዴት እኔ ስድ ንባብ ነው የማውቀው ስድ ዘፈን ት ይመጣል ነገ ከነገ ወዲያ አይዞሽ ባይ ካገኘሽ አለመመልቀቅሽ አይቀርም ያን የት ነው ምንገባው ጌታ ሆይ ሙዚቃ ለቀቁብን አተት ይልቀቅባቸው እስጢፎ ማረኝ ማረኝ ወዳጄ የጥሬ ምትክ ማረኝ በአንተ ስቄ ነው በአንተ ስቄ ነው የት እንሂድ ይህን ይሁን ይሄም ሊያስጥረን አልቻለም። እንደው የሙዚቃን መከላከያ እናምጣ እንዴ! እንዴት ግጥሙም ዜማውም ዘፋኙም ክሊፑም ስድ ይሆናል? አምስት አዋርድ ባንዴ ልትበይ ነው። ደጭ ቤና ጥበብን ያሸተታቸዋል። ምን ነው ይህን ያህል ሁለት ያደረገሽ ስትዘፍኝ ያሹ ማይክ እንደው እባቦ ነው በነደፈሽ። ከዚህ ነጠላ ዜማ ከምናገኘው ጥቅም ይልቅ በነጠላ ጫማ አሊያም በባዶ ግሬድን የምናገኘው ጥቅም ይበልጣል። አንቺን እንደው የዛ የሙዚቃ ሰው የሊቁ የዓለም ሎሬት እስቲ ፎይክር ይበል። እኔ ሌላ ምንም አይደለም አሳልፌ ደሱ ሰጥቼዋለሁ። ምን ላይ ስጥበት ይሁን ስድ ንባብን እንጂ ስድ ዘፈን አላውቅም ብሏል። እውነቱን ነው። በዛሬ አመጣውላችሁ ፈታ ዘና የሚያደርጉ ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ወዳችኋለሁ። መቻችሁ